ሰኒ ሰክራ ነበርና ለክብሮን ሁሉንም ነገር ነገረችው። ልጅነቴን አልኖርሁም እኮ እኔ ኑር ያላቅም ትለዋለች። እናም ጠንካራ እንደሆነች ሲነግራትም ነበረ። ሰላም የተወደዳችሁና የተከበራችሁ በመላው ዓለም ላይ የምትገኙ ኢትዮጵያውያንና የኤርትራውያን እናንተ ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ጀምሩልኝ። እኔ ደግሞ ወደ እናንተ መምጣቴን ሁሌም እቀጥላለሁ። ኪራና ቅዱሴ ካፌ ተገናኝተው እያወሩም ነበረ። ቅዱሴ የኔኮ ቤተሰቦች መሬት ምርምር ነው የሚሰሩ ይለዋል። ኪራም አንተ እነሱ የተከበሩ ቤተሰብ እያሉ አንተ ለምንድነው ስራ ጤ ሆን ይለዋል። አንተ ነገሩ አይገባህም፣ ከዚህ ጋር ብታቆሙ ይሻላል ይለዋል። ምን ለማለት ፈልገ ነው ሲለውም፣ የኔ ቤተሰቦች እኮ በህይወት የሉም ለማለት ፈልጌ ነው ይለዋል። ኪራም ይህን ማሳሰብ እኮ አልፈለኩም ነበረ፣ በጣም ይቅርታ አድርግልኝ። እኔ እኮ ይህን ጉድ ሁሉ ተሸክመህ እንዴት እኔን ታጽናናኛለህ? ምን አይነት ጠንካራ ሰው ነህ? እያለም ያደንቀው ጀመረ። እኔ እኮ ያንተን ጉድ መስማት እንጂ የኔን ጉድ ተነግሬህ አላቅም እኔ በዚህ ህይወት ውስጥ ያለፉ ሰው ነኝ እያለ ሁሉንም ነገር አንድም ሳያስቀር ነገረው። ኪራም በመደነቅ እኔ እኮ አለሁልህ፣ አይዞህ፣ በቃ አንተ ጠንካራ ሰው ነህ እያለ እብድና አውቋ አበድ ከማለት ውጪ እያደነቀውም ነበረ። በሌላ በኩል ደግሞ ሰኒ እና ምሩ እየተገናኙም ነበረ። ጽናትም ሆነው ሶስቱ ያወሩ። ምን ሆነሽ ነው የጠፋሽ እያሉም ሲያፋጥጧት ነበር። እኔ የጠፋውበት ምክንያት ከራሴ ጋር እየተማከሩ ነበር፣ ብዙ ነገሮችን አስብ ያለሁ ግን አልተሳካልኝም ትላቸዋለች። ምንም ነገር ሳደብቂ ንገሪን። አሁን ሰው መቅረብ ጀምር ያለሁ ሰው ልቀርብ ነው ትላቸዋለች። እነሱም ነገሩ ከባድ እንደሚሆንብሽ እናቃለን፣ ግን ሞክሪው እያሏትም ነበር። ኪራና ናሆሜ ሆሜ ሳሎን ላይ ነበሩ። እነሱ ምን ሆነው ነው ቀሩብን? ሴቶቹ እኮ የድሮ ታሪክ እያወሩ ነው ይላል ናሆሜ ሆሜ። ኪራማ አፈፋ አድርጎ ሰኒ ከመጣችማ ነገማይመጡ ነገማይመለሱ እያሉ ያወሩም ነበረ ያሉ ያወሩ ነበረ። ጽናትና እምሩ ኩሽና ላይ ሆነው ኪራኩም አስፓልት ላይ ወይም ደግሞ መኪና ታክሲ ውስጥ አግኝቶ ልጅ ውለጅ እያለኝ ነበረ። የሆነ ሴት ልጅ አይቶ ውለጅ እያለኝ ነው። እሱንማ ሰርጋችን ሳይሆን አይሆንም እያልሁት እየተከራከርሁት ነው እያሉ እያወሩም ነበረ። እምሩን የመውለድ ብችል እኮ ባያመኝ ኑሮ እኮ የናሆሚ የምናት አስደስታት ነበረ እያለች በዛው ብዙ ነገር አሰበች። ጽናትም ይህን ላሳስብሽ ፈልጌ አይደለም፣ ሁሉም ነገር የሚሆነው የፈጣሪ ፍቃድ ሲሆን ነው ትላለች። በዛውም ወንዶቹ መጡ። ስትቀሩብን እኮ ምን ሆናችሁ ነው ብለን መጣን ይሏቸዋል። እናንተን ምን እናድርገን እናስደስታችሁ ብለን ነው ትላለች። እናም እንደዚህ እያሉ የተቀላለዱ፣ በሉ ሳሎን እንሂድ ተባብለው ሳሎንም ሄዱ። በሌላ በኩል ሰኒና ክብሮን ተገናኙ። ሰኒ መንገድ ላይ ስታየው ክብሮን ክብሮን ብላ በመጥራት ክብሮም ይሄ ምን ሆነ ነው በጆሮህ ነው ወይ ሄደው ትለዋለች። በፍቅር አይን ደስ በሚል ፈገግታ የአዲስ ትኩስ ፍቅር የታየባት ትመስላለች። ደስ የሚል አይተንባት የማናቀውን ጥርስ አሳይታናለች። ከዚህ ጋር ክብሩን አጥር ላጥር ስዘይ እንዳልነበረ ተመስገን ነው ለውጣል ይላታል። አንተ ምን ሆነ ነው አትቀልደኝ እያለችውም ነበረ? አሁን ቤት ውስጥ ከምንገባ ለምን የምትወዲውን ካፌ አልጋብዝሽም ይላታል። ትኩስ ቡና አልጋብዝሽ ብሎም ካፌ ይዟት ሂዶ ነበር። ካፌ ይዘዋት ከሄደ በኋላም ብዙ ነገር እያወሩም ነበረ። በመሃል ጓደኛው ደውሎ ነበርና ግብዣ ይጠራዋል በዛ ላይ ሂድ በቃ አለችው። ደብሯት ነበር። ደብሮሻል አይደል ሰኒዬ አላት? አዎ ደብሮኛ አለችው። ስለዚህ ለምን አብረና እንሄድም ይላታል። ምልል ነው ትላል ትለዋለች። ጓደኛ ነዋ። እኔ ጓደኛ ነኝ እንዴት ትለዋለች። አዎ ጓደኛዬ ነሽ ይላታል። እና አይደለሁም ለማለት ነው ሲላትም፣ ኧረ አላልሁም ትላለች። ልብሴን ልቀይረው ወይስ አልቀይረው ተባብለውም፣ ልብስ ሽንቀይሩ ተባብለው ሄዶ ነበር። ከዚህ ጋር ነው ጨዋታው የጀመረው። ሰኒ ስትመለስ ግን ጥሩ ሁኔታ አልነበረችም። ሰክራ ነበረ። የተለየ ወሬ እዚህ ጋ የጓጓለትን ወሬ ያወራችሁ ነበር። እኔ እኮ ልጅነቴን አልኖርሁም ትለዋለች። ክብረውን ምን፣ የኔን ልጅነት አልኖርሁም፣ ቤተሰቦቼ ችግርና መከራ ነው ይዘውኝ የከረሙ፣ ፍቅር እንዴት እንደሚያዝ እንኳን አላቅም ትላለች። ሰኒ፣ አንቺ ጎበዝ ነሽ፣ ከአንቺ ጋር እኮ የሚኖር ሰው በጣም ደስተኛ ነው እያለ ስለ ራሷ መልካምነትም ብቻ ግን ደስ የሚል ህይወት ኑሯት ግን ነገሩ እንዳልተስተካከለላት እያስረዳትም ነበረ። በስካር መንፈስ ሆነው ግን ብዙ ነገሮችን አውርተዋል። ብቻ ግን በነና መንፈስ ያልተመለሰለትን በስካር መንፈስ ብዙ ነገሮችን ማወቅ ችሏል። ክብረውን ከዚህ ጋር ደስ ብሎ በሩንም አንኳኩተው ወደነ ጽናት ቤት ገቡ ኪራ ነበር በሩን የከፈተው ልጅቷ እንዲ ጨርቅ እስከምትሆን ድረስ ያጠጣሃት ለምንድን ነው ብለው ይቆጠዋል ባክ የሆነ ግብዣ ነበረ፣ ከዛ ነው ጠጥተን የመጣ ነው ብሎ ለማስረዳት ሞከረ። ከውስጥ ሲገቡ ተሰብስበው አግኝታቸው ነበረ። እነ ነሆሜ ከቤት ነበሩና ባንድ ቀለሊት እንዴት ነው ሁሉም ሰው ባንድ ላይ እንዴት ተገኘ ትላለች። እንዴት ነው የነ ኪራ ቤትም የነ ነሆሜ ቤትም ባንድ ላይ እንዴት ሊቀየር ቻለ? እንዴት ልንሄድ ቻልነን ትላለች። አይ አፈፋ አድርጎ እኛ እኮ የነ እምሩ ከነ ኪራ ቤት መጣው ነው እንጂ ከነሱ ቤት ሂደን አይደለም ይላታል። እነሱም ሁላቸውም በሳቅ እየሳቁ ነበረ።

እንዴት ትላለች ጽናት እንዴት ክብሩንና አንቺ እንዴት ልትጠጡ ቻላችሁ እንዴት ልትስማሙ ቻላችሁ እያለች ጥያቄ አፈጥሮባታል። ጧትም ወደ ክላሷና ስተኛት ብለ ብለው ከወሰዷት በኋላ አማትም ነበረ። ጧት ስትነሳ ምን ሆኜ ነው ከባችሁኛል ትላለች። አሞሽ ነበረ ማታ አሞሽ ነው ይሏታል። እኔኮ ሁል ጊዜ መዋረድ ነው እኔኮ ሁል ጊዜ ውርደት ብቻ ነው የተከናነኩት እያለች ነበረ። አሁን ኪራና ናሆሜ አይተውኛል ወይ ይቀልዱብኛል ወይ በመስኮት ወርውራችሁ አውጡኝም ትላችኋለች። ሰኒ መኝታ ቤት ብቻዋን ነበረችና ክብሮን መጥቶ ነበረ ማታ ምን ተፈጥሮ ነው ብላ ስጠይቀው ማታ ደስ የሚል ጊዜ ነበረን ይላታል። ጠጥተሽ ነበረ ግን ስጠጪ ሌላ ላይም ሕይወት ውስጥ ነሽ፣ ሌላ ውስጥ ነሽ፣ ደስ የምትይ ሴት ነሽ ይላታል። እኔ እኮ ውርደቴን ተከናነብኩ በአንተ ፊት ቢሆን እኮ ምንም ችግር የለውም ነበረ። ናሆሚ እና ኪራ ሳቁብኝ እኮ ይስቁብኛል እኮ ትለዋለች። የሰከሩለት ማታ ክብሮን እህቷን አውርቷት ነበረ። የተከበረችና ሮል ሞዴል ናት የምትላትን እህቷን የተከበረችውን እህት በስካር መንፈስ ሆነው እንዴት ነሽ ደህና ነሽ ወይ ብሎ በማውራት ነገሩን ሁሉ ደበላልቆታል ክብሮን። ይሄን ነገር ያላወቀችው ሰኒ ጧት ስትነሳ ግን እህትሽንኳ አውርቻታለሁ ይላታል። እሱን ከነገራት በኋላ በሩንም ብያንኳኳ አልከፈትለትም አለ ጽናትን መጣ ሙንሽ ነው የጠፋሽ ቢብላ በመሃል በመሀል እያወራቻት ነበረ። እንዴት እንደዚህ ያደርጋል እህትሽ እኮ ደጋግማ ደውል እንዳትጨነቅ ብሎ ነው ያወራት ስለዚህ ምንም ችግር የለውም በቃ ነገሮችን ሁሉ እናስተካክላቸዋለን አትናደጅ ትላታል ህጽናት እኔ እኮ ነገሩ ነው አሁን ምን አይነት ምላሽ ልመልስ ነው እህት እኮ በጣም ከባድ ናት ትላታለች በዚህ መሀል ሆነው እየተጨቃጨቁም እያወሩም ነበረ። ጽናትም እየመከረቻት ነበረ። በሌላ በኩል ደግሞ ኪራና ናሆሜ ካፌ ሆነው ስለ ሰኒ እያወሩ ነበረ። ሰኒ እኔ እኮ ስጠጣ በዛው ጨደደች ብዬ ነበረ፣ በዛው ቀወሰች አበደች፣ ሳጠጣም እሷ ድሮም ህይወቷ ያሰከራት ናት እያሉ እያማትም ነበረ። ድራማው ከዚህ ጋር ተጠናቀቀ። በሌላ ፕሮግራም እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ። አብዝቼ ወዳችኋለሁ